ሻውጡ እኔም እየመላው ነው የሚል ተመሳሳይ ኮሜንት አየኝ እና የሆነ ሰው አክሰፕት

ምን ያህል የሚያኮራ ፋሚሊ እንዳለኝ ታውቃልካ? በቃ እነሱ ናቸው ለዚ እሱ እንዳልተረጋገሙ ነው። እንግዲህ እንደዚያ ብቻ ተርጉም። ግን እነሱን ቴንኪ ለማለት ነው የመጣሁት። የት ሆናለሁ? ከቤት ውጭ

የሌሊት ዜናችን በጣም አስቂና አስደንጋጭ፣ ህዝቡን ሲያስደነገጠው በሌሊቱ ቲክቶክ ላይ አብርሃምና ሩታ እንግዲህ በአንድ መጥተዋል ማለት ነው። ሩታ ሲገባባት ደነገጠች። አዲስ ፍቅር ትላላቸው። እኔ በሳቅ ነው የሞኩት። ቤተሰብዬ፣ እንዴት አያችሁት ይህን ቪዲዮ እና ሩታና አብርሃም? ምን ልታርግሽ። አብርሃም የቅናት መንፈስ ቀናህ እንቅልፍ አጣህ። ከና ልጋው ነው የመጣው። የት ነው ያለሽው አብርሃም? አለተው ቀይህን ቅናትን ቀነስ አድርግ ማለት ነው። እኔ ማ አብርሃም አያስቀምጣትም ሩታን ቲክቶክ ላይ ወንዶች ማገብተው ነገ አሁን ጌም የምንጫወት ምናምን ቢሉ አስባችሁታል? አብርሃም ያብዳል፣ እርግጠኛ ነኝና እስኪ ለው አንተ ያለህ የት ነው ያንተ ያለህበት ቦታ የት ነው ማለት ነው። የዛሬ ወጣም ለየት ነው ያለው። ሩታ ብቸኛ ብቸኛ ሲሉ እሱ ከቸቻል ና ተቀበለችው እንዴ እና እና ቢሆንስ? ሽጉጥ ባልዬ ማን እንደባል ሩታ ፈገግታ ትዝታ ይሄን ሁለት ቀን እንደው እለዋላ ያለው ፈገግታ ደስታው ራሱ እንዴ! ማን እንደባለ እንዴ! ባላችሁን ጠበቅ አድርጋችሁ ያዙ። ማን እንደባለ አይሩትዬ እንዴ! ውበቱ ራሱ ደፋባት እኮ ይሄ ዊክ ይሄ ዊክ ውበቱን ደፍቶባታል። ሩታ በጣም ነው ያማረብሽ። እንደዚህ ተሰሪ ጠዋት ማታ ማለት ነው። ሴት ልጅ ራሷን ስትጠብቅ እንዴት ደስ ትላለች! አሬ ዛሬው በጣም ነው የሚገርመው። ጌማቸው እንደቀጠለ ነው።